ውጪ ብዬሻለሁ። ውጪ። ዛሬን ባድር። ምንድን ነው ችግሩ? ውጪ። እንዲሁም ልንገረ ሁሉም ነገር ለጽናት ነው ምነግራት። እኔ መኖር ምችል ይመስልሻል? የሚመጣብኝ በሙሉ ምንድን ነው? ምንድን ነው? ከነገ ተበላይ ውሸት ነው የጎዳኝ። ለካላክህል ነበር። በደንብ ነው እንጂ የምታውቂው ልክሽ እንደዚህ አታስቢ። በቃ እማ ኖረው ውሽማህን ይዘህብኝ ቤት ባልመጣ ነበር። ይህ የምን ውሽማ ነው? ጽናቴ እሱ የኔ ውሽማ አይደለችም። በቃ የአንድ ቀን ስተቴ ናት። አይ ምንም ይሁን፣ ለእኔ ያልኩት እንገላ ለሌላ ሰው ካጋራህብኝ ውሽማ ነው የሚባለው። እንደ ጽናቴ የበደልኩት የበደልን ጥግ ያሳየሁት ሰው የለም ማለቴ እኔንም እኮ ሲጣል ገንትገለኝ ነበር ብዬ ነው ላስታውስ። የርቁ ዝምብ ታውስ። ኪራን እንስማ። አዎ ከዚህ በኋላ ማንም እጁን ሳይወጣ እንዳይናገር እና በእናንተ ፊት በምወዳችሁና በምትወዱኝ ፊት ይቅርታል ጠይቃ ትፈልጋለሁ ኪራ አትሳሳት ፍቅራችንም ባጀቡ አልጀመር ነው ባጀብም አንቀጥለው ግን እኔን አክብረ እነሱን ይዘ ስለመጣ አመሰግናለሁ አ እንደዚህ ስትመሰጋገሩ ነው ደስ የምትሉት ኪራ። ሁሌ ይቅርታ አይከብድም አውቃለሁ እኮ ፅናቴ፣ ግን በቃ ይሄንን እድል ብቻ ስጪኝ። ደግሞ እሱን ያደረገው እኮ ከአንድ ተራ ሴተኛ ዳሪጋ እንጂ አንቺ ላይ ደርቦ ካፈቀራት ሴት ጋር አይደለም። እዚህ ውስጥ አትግቢ አንቺ ለምንድነው ነው ማልገባው? ተደርቦባት ተደርቡባት ብታፈቅር ኖሮ ልታብድ ነበር። በቃችሁ። ሲጀመር አንቺ ማውቀሽ ነው እንጂ የዛን ቀን ምንም እንዳልተፈጠረ ታውቂያለሽ። እንደ ሌሎቹ ከስተመሮች ረስቸዋለሁ። በስራ አጋጣሚ ያገኘሁት ሰው ነው። ይኸው ነው። በቃሽ፣ አሁን ዝም በይልኝ። አዎ፣ በቃሽ። እዚህ ሁሉ ነገር ውስጥ የገባሁት ኮ በአንቺ ምክንያት ነው። ኧረ በራስ ነው እንጂ። ምናልባት ከዚህ በፊት ያጠፋውን ፍርድ እየከፈልክ ሊሆን ይችላል። ስለዚህ በኔ ሳይሆን በራስ ላይ ፍረድ። እሺ ሁላችሁም ስሙ። የዛን ቀን ማታ ኪራና ኒን አብረው አደሩ እንጂ በመሀላቸው ምንም የተፈጠረ ነገር የለም። እንዴ ምን ማለት ነው? አንቺ ምን ቆልፈሽ ነው እንዴ ላክሺው? ቆይ አንቺም ራስሽን ታውቂዋለሽ። ለምንድን ነው እየዋሸሽ ያለሽው ማለት በስክ ስታወሪ ሁሉንም ነገር ሰምቼሻለሁ። ቆይ የእኛ ቤት መፍረሱ ምን ያክል ቢያስደስትሽ ነው እንደዚህ የምትሆኘ? ሁለትሽ ነው ጽናቴ፣ ምንም አላደረኩም። አዎ ኪራ ከራሷን የሰማሁት አንቺ ደፋር፣ ቆይ ምን ፈልገሽ ነው ይሁልሽ፣ ይህ ቤት ሲበጥበጥ እንደዚ የተደባደበልሽ ቅዱስ እንኳን ከዚህ ቤት የቀሩ ጽናትን በምን አይነት አያታለሁ ብሎ ነው እኔ ደሄ ሳክሬ ነበር፣ ምንም አላስታውስም እና ሲነሳ ከእነ ልብሱ እንደነበረ ማታስታውሺ? እናችን ነው ትያት የምትለኝ? አሃ ነው፣ ታረጋጊ በስተመጨረሻ ሰላም ጤና ይስጥልኝ። የሰላም ሀበሻ ቻናል ቤተሰቦች በያላቸሁበት ሰላማቸው ይብዛል። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለው እንግዲህ ጽናት ተወዳጁ ድራማ በክፍል 84 ዛሬ ከች ብለዋል። በክፍል 83 እንግዲህ በባለፈው ፓርት ላይ ጽናት እውነቱን አውቃ በጣም ስቅ ስቅ ብላ እንዳለቀሰች እንዲሁም ደግሞ ክብሩም ምሩብ ጋር ደውሎ መታ እንድታጽናናት እንደተናገረ ሁላችንም እናውቃለን። እጅግ በጣም እንግዲህ ያው ጽናት ተጎድታለች። ምክንያቱም ከዚህ በፊት እንዴት እንደሆነች እና ብዙ ስቃይ መከራ እንዳሳለፈች ሁላችንም እናውቃለን። ያው ከመጀመሪያው ጀምሮ እንግዲህ ኪራ በመጀመሪያ ከነሱ ቤት ስትሰራ ደፍሯት ከዚያም በኋላ ነገሮችን አፍና በመቀመጥና ስራዋን በመቀጠል እንዲሁም ከአባቷ ጋር ሄዳ እንደገና ተመልሳ ደግሞ ወደነ ኪራ ቤት እንደገባችና ስራዋን እንደቀጠለች እንዲሁም የተለያዩ ነገሮችን እንግዲህ ደርሰውባታል። በቤቲና በሶሲ በተለያዩ ነገሮች እንግዲህ ያው ጽናት ብዙ ነገሮችን አሳልፋለች። እንዲሁም ደግሞ እርጉዝ ነበረች፣ ልጇም እንዲወርድ እያደረገች ደግሞ ቤት ነበረች እና ያን ሁሉ ነገር እንዲሁም በሶሲ ምክንያትም ታፍና ነበረ። በጣም ብዙ ነገሮች ደርሶባታል ጽናት ማለት ነው። አሁን ላለችበት ነገር ለደስታዋ፣ እንዲሁም ደግሞ ከነ ኬራ ቤት እንግዲህ የቤት እመቤት በመሆን እንዲሁም ኬራ ጋር በፍቅር በመኖር ብዙ ነገሮችን አሳልፋ ነበር። እንግዲህ አሁን ላይ ባለችበት ነገር ይሄን ነገር ስሰማ እጅግ በጣም ነበር እየተበሳጨችው። ያለቀሰችው ሁላችንም እንዳየ ነው ማለት ነው። እንግዲህ ኪራ ይሄን ነገር ያደረገው ጥፋቱን ያጠፋው ወዶ ፈቅዶ ሳይሆን በስህተት ነው። በስህተት ያው በእርግጥ ምንም ነገር አልተፈጠረም። ግን ደግሞ ወደ ቤቱ በመንጣት ጧት በመንጣት እንግዲህ አብራ ተከትላ በመንጣት አብሬ ካልገበው ብላ እምቢ ያለችው እንግዲህ አሁን ላይ ከነኪራ ቤት ገብታ ችግር ፈጥራለች። ስለዚህ ስታወራ ደግሞ ሁሉን ነገር እንግዲህ ጽናት ሰምታ ነበር። ስለዚህ ያው እንግዲህ ያው እያለቀሰች ባለችበት ሰዓት ነበረ። ኪራ ምን ሆነች ነው ሰማሽ ወይ? በማለት እንዳልሰማ ፈልገ ነበረ። አዎ ሰማሁኝ፣ ግን አንተ ምን አይነት ነገር ነህ? እንደዚህ ነገር የምታደርገው እስከ መቼ ነው? ሁልጊዜ ልቤን የምትሰብረው በማለት እንግዲህ ጽናትም ተናግረው ነበረ። ቆይማ ትመጣለች። ለምን ነገረቻት እንደፎከረችው አደረገች ወይ? በማለት እንግዲህ ልጅቷ ስትመጣ ለምንድን ነው ለጽናት የተናገርሽው? እንዳነግሪያት ብዬ አስጠንቅቄሻ። አሁን ቀጥ ብለች ከቤት እንድትወጭ ነው የምፈልገው በማለት እንግዲህ ከቤት ደግሞ አልወጣም በማለት እንግዲህ ስትከራከር ጉሮሮዋን ዞ ከዛ ልጅቷ ራሷን ስታ ትወርቃለች። እንዲሁም ጽናት መታየታት እጅግ በጣም ጽናትም ትደነግጣለች። እዛዋት ወዳኪን ቤት ይሄዳሉ። ምሩምና እንዲሁም ደግሞ ሰኔ አብረው ተከትለው ይሄዳሉ። ደህና ሆና ተሽሏት ወደ ቤት ትመለሳለች። ወደ ቤት እንደተመለሰች እንግዲህ ያው ጽናትን ይቅርታ ጠይቋት ነበረ ኬራ። እሱም ይቅርታ ደጋግመህ አንተ የኔ ልብ ሰብረሃል እኔ ግን ምን አድርጌ ነው በማለት በማልቀስ እንግዲህ ስትናገረው ነበረ። ግን ደግሞ ብቸውን ይቅርተውን ስላልተቀበለችው ሌላ ጓደኞችን ሰብስቦ ነበር በአንድ ላይ በማድረግ ይቅርታ እየጠየቃት እኔ ጽናትን ደጋግሜ በድያታለሁ፣ ደጋግሜ ልቧንም ሰብሬያታለሁ። ግን ደግሞ በእናንተ ፊት ሁላችሁን ዛሬ እየሰበሰብኳችሁ በእናንተ ፊት እንዳጠፋሁ ስም እንዳጠፋሁ ለመናገርና እንዲሁም ደግሞ ጽናትን ይቅርታ ለመጠየቅ ነው፣ በማለት እንግዲህ ሁላቸው እነ አምሩ፣ ሰኒ እንዲሁም ደግሞ ናሆሚ እንዲሁም ደግሞ ልጅቷም አለች ሰኒም አለች ክብሩም ባሉበት አንድ ላይ ይቅርታ ጠይቋታል። እሷ ግን የሆነው ነገር ሁሉ እኔም ሰምቻለሁ ራሷ ስታወራ። ግን ደግሞ ምንም ነገር በዛች ሌሊት አልተፈጠረም። ግን አንቺ ለምንድን ነው የኝንና የኪራ ፍቅር ወይም ደግሞ የኛ ትዳር እንዲፈርስ የምታደርጊው ለምንድን ነው? በማለት እንግዲህ ያው ጽናት ልጅቷን ጠይቃት ነበረ። እንዴት አወቅሽ? በማለት ስታወሪ እንዳለ አሰምቸሻለሁ። ምንም ልትዋሽ አትሞክሪ። ለምንድን ነው የኛ ቤት እንዲፈርስ የፈለግሽው? በማለት እንግዲህ ስታፋጥጣት ነበር እውነሽ ነ ወይ ጽናት፣ ያን ሰዓት ምንም ነገር አልተፈጠረም ማለት ነው በማለት እንግዲህ ኪራ በደስታ ዘለዋል። ስለዚህ ኪራ በዛች ሌሊት ምንም ነገር እንዳልተፈጠረና እንዳልሆነ ሙሉ በሙሉ አውቃል። እራሷ ልጅቷ መስክራለች። እኔ ያደረኩት ምርጫ ነው እንጂ እዚህ ቤት ለመቀመጥ ያደረኩት ነገር ነው እንጂ በዚያን ሰዓት ምን አንቺን አስር ጊዜ እየጠራ ምንም ያደረገው ነገር የለም። እኔ ጽናትን እወዳታለሁ። በጽናት ላይ ሌላ ሴት ምንም ነገር አልደረ ያቀረብን በማለት እንግዲህ ሲለፈልፍ ነው ያደረው። አንቺ እድለኛ ነሽ እጅግ በጣም ይወድሻል በማለት እንደውም ስትናገር ሰምተናል። እንዲሁም ብዙ እንድትናገር እንደውም እድሉን አልሰጧትም። እና ልጅቷ ለመደበቅ ያደረገችው ነገር ነው ሌላ ምንም የተፈጠረ የሆነ ነገር የለም። ግን ደግሞ እኔ ልጅቷ አሳዝናኛለች፣ ምክንያቱም የራሷ የሆነ ችግር አለባት እህቷ በጣም እንደታመመችና እህቷንም እንደዚሁ ማስታመም እንደምትፈልግ ድም ግን ደግሞ የሰረቀቻቸው ሰዎች ደግሞ እያባረሯት ሊገሏት እንደሚፈልጉ እንግዲህ ከአንዲም ደጋግማ ስትናገር ሰምተናል። ያ ማለት ያደረገችው ነገር ልክ ነች እያልኩኝ ሳይሆን ሰው ልጅ የእያንዳንዱ የራሱ የሆነ ችግር ይኖረዋል እና ያው በዚህ መልኩ እንግዲህ ችግራቸውን ፈተዋል ጽናትና ኬራ በስተመጨረሻም ታርቀዋል ስለታረቁ አንድ ስለሆኑ እጅግ በጣም ደስ ብሎኛል ሌላው እንግዲህ ሰኒና ክብሩም ናቸው ሰኒና ክብሩም በፍቅር እንግዲህ እየሄዱ ይገኛሉ ግን አሁን ላይ ግልጽ ሆነው እስካሁን ፍቅራቸውን አልተገላለጡም ሰኒም እጅግ በጣም ትወደዋለች ያው ክብሩም እንደዚያው ግን ደግሞ ነገሮቹ አንቺ ለምንድነው የማይገባሽ ሁልጊዜ እነግርሻለሁኝ ግን አንቺ ገብቶሽ እንኳን እንዳል ተገባሽ እየሆንሽ ነው ወይንስ ደግሞ የህትሽን ትዕዛዝ ነው አሁን ላይም እየተቀበልሽ ያለሽው በማለት እንግዲህ ጠይቋት ነበረ። ሻይ ቡና ያሉ ነበረ። እሷ በመጮህ እኔ ማንኛውንም ወንድ አላምንም፣ ሁሉም ነገር ጥፋቱ ያለው ከእናንተ ነው በማለት እንግዲህ ወንዶችን ስትወቅስም አይተናል። በርግጥ ከሴትም ከወንድም ክፉነት አይጠለውም ወንዱን ብቻ ማለት አይቻልም። ሴቶችም አንዳንዶች አሉ። ስለዚህ እንደዛ ነው። ሰኒም እጅግ በጣም ስትጮህ ነበረ። አስተናጋጇን መታ። አትጩህ፣ ለምን ትጮሃላችሁ? ሰው የረበሻችሁ ነው በማለት ትናገራለች። ምን ረበሽ ናችሁ? እንደውም የጨዋታ ርስ ሰጠናችሁ በማለት እንግዲህ ብድግ ብላ ተነስታ ትሄዳለች። ሌላው እንግዲህ ምሩ ነች። ምሩ በጣም እያመማት ነው። ናሆሜ ያለውን ነገር መናገር አለበት ብዬ አምናለሁ። እና ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስላል። ባላችሁበት ሰላማችሁ ይብዛል። መልካም ጊዜ።